በቃ አንድ ነገር ልነግርህ ነበር፣ ግን ያስፈራል። ማለት አልገባኝም። ሚኒጎ ምን ተፈጥሮ ነው? አግቶኝ ነው። እባከን እባከን እንፈልግ። ሰላም ሰላም ቤተሰብ ሰላማችሁ በክርስቶስ ሲብዛ። ውድ የቻናሌ ቤተሰቦች እንዴት ናችሁ? በኮሚደስ የቆመው ወንድማችን በእንደዛ አይነት ሰላዬ ነው። በጣም ደስ ብሎናል። የመቀየር ባህሪ አመጥቷል ማለት ነው እናታ ናታን ግን እዚህ ስራ ውስጥ የገባው አንደኛው ምክንያት የታገቱ ሴቶችን ለመያዝ ሲል ያፈለገውና የጣረው የጣራው ጥረት አንደኛው መንገዱ ነው። ሁለቱም የአፌትን ሕገወጥ ወጥ ስራ ለመያዝ ሲል በእንደዚህ አይነት መልኩ ራሱ ቀይሮ በእንደዚህ አይነት ቦታ ተገናኝተዋል ማለት ነው። እንግዲህ ስራውንም ወደዋለች ማለት ነው። ሀላፊዋ ሴት ናት። ሁሉንም ነገር እንግዲህ ለመቀበል ዋናው ያንተን ታማኝነት ይፈልጋል ስለተባለ እኔ ደግሞ ያንችን ታማኝነትን መቀበል አለብኝ በማለት ሀሳቧን ሼር አድርጓል ማለት ነው። ይህንን ያደረገችው እሷ የምታምነው ሰው አልነበረ ማለት ነው። ለመጨረሻ ጊዜ ጠይቀሽ አንቺም ተጨምረሽ አታበሳጭኝ ነበርየጥጥበውን የጥበ ነው። ያፌት በስራው ላይ ጣልቃ ሲገቡበት አይወድም። ምን ታደርጉታላችሁ እና እንደዚህ በእንደዚህ አይነት መንገድ በጣም ተናዷል፣ ተጨንቋል። ግራ የተጋባው እንት ነው ላይ ያለው እና ለመወሰን ከባድ ሆነ ደረጃ ላይ ያለው ማለት ነው ዛሬ ላይ ያፌት ምን ይሆናል? ይጋለጣል ለፖሊስ ወይስ ይጋለጥም? እንዳንል እውነት ለመናገር በየእስር ቤቱም በየሐኪም ቤቱም በየዮችን ቤቱም ያሉት የያፌት ሰዎች ናቸው ማለት ነው። ሴቶቹም እንደምታውቁት ገላቸውን እየሸጡ አሉ። ሁሉም እንደዛ በዛ መንገድ ላይ እያሳለፉ ይገኛሉ። እስካሁን ግን የቤዚ ጓደኛ ማለት ነው። የቤዚ ጓደኛ ምንም አይነት ግንኙነት አላደረገችም በፍቅረኛዋ ቃል በገባችለት መሰረት ማለት ነው። ቃል ገብታለበታለች እሱን ቃል ገብቶልታል ገብቶላታል ማለት ነው። እና ምንም ነገር ቢፈጠን አንቺን ትቼ መሄድ አልፈልግም

ያፌት በጣም ተናዷል፣ ተጨንቋል። አንድም በሚስቱን የሚናደደው በስራ ቦታ የሆነ ኪሳራ ሲያገኘው የሰራው ስራ ጥሩ አልመጣ ሲለው በሁሉም ነገሮች እንትን ይላል ማለት ነው፣ ይበሳጫል። እኔ ወጥተሽ እንዳትቀርብኝ እኮ ነው የኔ ንግስት እያለ የኔ ንግስት የሚለው ቃል እየደለለ ማለት ነው። ነገሩ ይህንን እዚህ ቦታ ላይ ሊደርሳሉ ብሎ አላሰበም ነበር። እና ናታን ናታንም እዚህ ደረጃ ላይ ደርሷል። ሆነ ለመናገር ሁሉንም ነገር ለአሸናፊነት እየደረሰ ነው ያለበትን ደግሞ እንግዲህ ጓደኛ፣ እሱም በዛ ጫካ ውስጥ ተገኝቶ ያችን ሌላ ያስፈታት የቻለበት ምክንያት፣ አንደኛው ምክንያት እሷን ዲካማጎናን ፈልጎ ፈልቆ በዛ መሰረት ለመግባት ስለፈለገ ነው እንጂ እንትን ብሎ አይደለም። የስራውን ፍላጎት ፈልጎትም አይደለም። እሷን ለማዳን ብሎ የሚገባ አይደለም። ምክንያቱም እሷ ላይ ኩትትር ያደረጉ ናቸው ማለት ነው። ሪከርድ እንትኑን መጀመሪያ ላይ ይላያችሁት ማለት ነው፣ መግቢያው ላይ ያፌት ሲናደድ ውጭ ሚስቱ ላይ እፉ ላይ ነው የሚናደደው። በጣም ፍሰጭ ባታል ይቀየራል። ብዙ ጻቢዎችን እያሳየ ነው ለሚስቱ ማለት ነው።